መጀመሪያ እንኳን ለመቶ ሀያ ዘጠነኛው የአድዋ ድል በዓል በሰላም አደረሳችሁ ማለት ፈልጋለሁ። ላቀርብላችሁ የፈለጉት ስነግጥም ኢትዮጵያዊ ነኝ የሚል ነው። ይህን ቃል በ1928 ዓ ም የአድዋ ድል ሁለተኛ ጣሊያን በመጣችበት ሰዓት ማለት ነው። አቡነ ጨረሎስ ነበሩ ጳጳስ የነበሩት እና የጣሊያን ጦር ሲገባ፣ አቡነ ጨረሎስ አሜን ብለው ሲቀበሉ፣ አቡነ ጴጥሮስ እምቢ ብለው አሻፈሬ ብለው ወጠው ነበርና አቡነ ቄርሎስ እሺ ብለው ሲቀበሉ እርሶ ለምንድነው አሻፈሬ ብለው ከዚህ የወጡት? ሲሉ አቡነ ቄርሎስ ግብፃዊ ናቸው እኔ ደግሞ ኢትዮጵያዊ ነኝ፣ ስለዚህ ህዝቤና ስለ ሀገሬ ይመለከተኛል የሚል ቃል ተናግረዋል። ከዛ ላይ ነው ኢትዮጵያዊ ነኝ የሚለውን ቃል ያወጣው። ከጣና ስፋት የተንጣለልኩኝ ከብርሃን ፍጥነት እኩል ያሮጥኩኝ ሽንፈት የማልወድ ድል የማይርቀኝ ኢትዮጵያዊ ነኝ። አይችልም ሲሉኝ የመቻል ምረፍ፣ የጥበብ ቀደምት፣ የብርሃን ደጃፍ፣ ኋላቀር ሲሉኝ የፊት የምገኝ ኢትዮጵያዊ ነኝ። መሃይም ሲሉኝ አለት የቀረጽኩ ሀውልት ያቆምኩኝ ክንዴ ቀይ ግዛት ያላስጨበጥኩኝ ኢትዮጵያዊ ነኝ። የተመረጥኩኝ ድንጋይ ፈልፍዬ መቅደስ የቀረጽኩ ዓለምን ዳግም ፀንሼ የወለድኩ ኢትዮጵያዊ ነኝ። ከንፈር ውሃ ጥፋት የተረፉ በጨለማ ዓለም የነፃነት ድል ችቦ የለኮስኩኝ ዲሞክራሲን የዘርጋሁኝ የስልጣን ገደብ ህግ አወጣሁኝ። ኢትዮጵያዊ ነኝ የተመረጥኩኝ ቋንቋ ላሰረጉጥ ያልጠለፈኝ ኢትዮጵያዊ ነኝ ጥበብ የቀዳው ከዩቱር ጓዳ ፊደል የቆጠሩ ኳኳ ቦጊዳ ከፈጣሪ ጋር የተነጋገሩ ሞትን ገስጫ ስሪ ያቆሙ ኢትዮጵያዊ ነኝ ከኢትዮጵያዊነት ልኬት ያልዘነፉ ስራት ብዝበዛ በነገሰበት አልወለድም ብዬ የታገልሁ እስከ መቃብር ፍቅር የጻነስኩ ለሰብዓ ሰገል ኮከብ የቀረዝ ባዶግሬን እጃገር ያቀናሁ ኢትዮጵያዊ ነኝ የአምላክ ልደት ትንቢት ያበሰሩ በብሔር ጠልፎ በቁጥ ሊያጠብኝ በልህ በቁጭት ካለም ያሰፉኝ በሰረገላ እልፍ የተጓዝኩኝ ኢትዮጵያዊ ነኝ የተመረጥኩኝ እና እና የበኩር ልጅሽ ለክብርሽ ለነጻነትሽ ሲሰዋ፣ ስሚ ጉድሽን ዓድዋ ሞታሉ። ሚኒሊክ ባልቻባ ነፍሶ እርቃንሽን የክብር ልብስ አልብሶ። ጣይቱም ይሄው አረፈች፣ ጨለማን ሞታም ገደለች። እልፍ ልጆችሽ አለፉ፣ በቀለምሽ አይደለም በደማችሁ ታሪክሽን ጻፉ። ይኸውንም የግሌን ላቋም የኔን ዘመን አድዋ ተመልከች። እርሳስ ፌት ቅሜ ታሪክሽን በደሜ ቀለም ሰንጀ ለነፃነትሽ ልትሰዋ ጥቁር ቀን በጥቁር ሕዝቦች ላይ ለዋንትላ ከካራማራ እስከ መተማ፣ ከአድዋ እስከ መቅደላ፣ ከጉንደት እስከ ማይጨው ልጅሽን አርዳልት በላ። ጭካኔ ተጠናውቷት ው ህቴ ዲም በጠማው ጉሮሮ እርሳስ ጋተችው። ዮሐንስ አንገቱ ተቀላ። የበላይም ሽልማቱ ገመድ ሆነ እውነትም ከቡኑ ጋር ተረሸነ። እልፍ ልጆች ለነጻነትሽ ጧፍ ለኩሰው አለፉ። ዛሬ ግን ጉድሽን እይ ሀገሬ ታሪክሽን በደም የጻፉ ልጆችሽ ቢያልፉ ይሁዳዎችን አዩ ታሪክሽን በቀለም ብሩሽ ሲያጠፉ። እናልሽ ስንኝ እናቴ ላልክድሽ ቃሌን ከሰንደቅሽ አስሬ ልቤ ቢደክም ደምርጨው ታክቶት ቢወድቅም ላንቺ ሲላይ ሆኖ የለም ሰንደቅሽ ለቆታ ያውቅም አሸዋ ገልጦ ጠላትሽ መቆሚያ ቢያጡ ልጆችሽ ራብ ርዛ ጣላቸው አለቁ ብለሽ አታልቅሽ። እንኳን ፈጠሩት ልጆችሽ ፈጣሪሽ እርሱ ተሰዷል። ይሞታል ብለው ቢሰቅሉት ሞትን በህይወት ቀይሯል። እናልሽ ኃይላችን ዝኖ ብንወድቅ፣ ቢያጠቃን ራዋጥም ልጆችሽ ደከመን ብለን ሰንደቅሽን ለቀን አናውቅም። ለአንቺ ሲለ የሆነ የለም ልባችን፣ ሰንደቅሽን ለቆት አያውቅም። ዜግነት ክብሩን አይሸጥም። ጴጥሮስ ግንባሩን እንጂ እጁን ለጠላት አይሰጥም። ቴዎድሮስ ከሽጉጥ ጋር የጠላትን ነይን አይመርጥም። ልጁን ቢያፈማት ተስፋ መቁረጥን አያውቅም። በላይ ከሀገሩ አንዲት ሴ ልጁን አይመርጥም። ልባችን ገማር አቅቶት ቢወቅም